ያንተ ከማከባት ምንም ነገር እንትን ያላላሰኝ ሁሉ ይፈጠር። ዝም ብሎ አሁን አራት ቤት ተኝታ ባለችበት ሰዓት ደግሞ ቤተሰብ ይህን ቪዲዮ በደንብ አድርጋችሁ ላይክ ማድረግ አለባችሁ። ዛሬ የሚገርም ሰው፣ አብሯቸው የነበረ ሰው ጋር ነው ደውዬ ሁሉንም ነገር የምትሰሙት። ዛሬ አብርሃም ላይ እንግዲህ ውሃ እስከመደፋ ድረስ ሩታ አድርሳለች ማለት ነው። እኔ ቤተሰብ እውነቴን ነው የምናገረው። ይሄን ነገር ስሰሙ ራሳችሁ ትፈርዳላችሁ። አንዳንድ ሰዎች ሩታ ላይ እየፈረዳችሁ ነው። የሩታ የፈረዳችሁበት ደግሞ ይሄን ጉድ ደግሞ ትሰማላችሁ ማለት ነው። ደውዬ ሳሰማችሁ ትረጋጋላችሁ። እኔ አሁንም ቢሆን ሩታ ጥፋት የለባትም ነው የምለው። ለምን ስትሉ እሷ ከተናገረች በኋላ ደግሞ እነግራችኋለሁ፣ ምን እንደሆነ ማለት ነው። ትሰሙታላችሁ፣ ይሄን ጉድ መጀመሪያ ማለት ነው። ቻርጁ ቢቀር ጉድ ትሰማላችሁ። መጀመሪያ አታነሳውም እንዴ? እኔማ እንድትሰሙ ብዬ ነበረ፣ ነገሩን እንድትሰሙ ብዬ ነበረ ግን በካላነሳችሁ እኔ ያለችኝን ሄሎው ሰላም አለን፣ እንዴት ነው አለን? እንግዲህ ቅድም ደውዬልሽ ነበር፣ ቢዚ ነበርሽ። ትሰሚኛለሽ? እዛው ቡታጅራ ነው ያለሽው? ዋ እነ ሰፈር ነው ምንድን ነው? ቆይ የተፈጠረው ነገር እስኪ እነግርሻለሁ። አለ ያልሽኝ ነገር አለ ተቅሯል አሁን ደግሞ ቁርጥ ያለ ነው ከበፊቱ። አሁን በጣም ነው የሚከብደው። እሺ አብርሃም፣ ያው እንግዲህ ልጄን ካላሳየች ብሎ ትንሽ ግጭት ምናምን እየፈጠረ ነው ያለው። አዎ። ታዲያ ያው እሷም ደግሞ በጣም ሰለቻት ይሄ ነገር በቃ በጣም የተስፋፋ ስለሆነ። አዎ፣ በጣም ሁሉ ነገሮች ግራ እየገባት ስለሆነ እሷ በቃ ቁርጥ ብላ አላሳይም፣ በቃ ልጅን ባላ አላሳይም ብላ በመከልከሏ በጣም ቪዲዮውን አይታለች ማለት ነው ሩታ? አዎ አይታ በጣም እሷ በቃ ተበሳጭታለች፣ በጣም ትችት ላይ ናት። ለዛና ዛሬ ውሃ የደፋችበት ፊቱ ላይ። የመጨረሻ በቃ እንደዚህ ሆና እኔ እራሱ አይቻት አላውቅም። የሚገርምሽ ነገር አዎ እሱ ሳንዴ ዘጠኝ ወር ሙሉ ስንት ነገር እሱ እራሱ በጣም ባለጌ ነው። ዘጠኝ ወር ሙሉ እንደዛ ሲያንገላሳት አንድ ቀን እንኳን እንደ ሴት ወግ ማረግ ሳያ ሳያሳያትኛ አንድ ቀን እንኳን ደስተኛ ሳትሆን ዘጠኝ ወር ሙሉ ተሰቃይታ ወልዳ አራት ቤትም ሲሆ አላስተኛ አልባት ልጅቷን። አዎ በጣም በጣም ይገርማል። አዎ በጣም በጣም ይገርምና የሚጠንቅ ነገር ነው የእነሱ ነገር እንግዲህ ምንም መቋጫ የሌለው ነገር ሆኗል። እና ነው ምንድን ነው ነገሩ ታዲያ ሄርሜላ የሆነ የያዘችው ሚስጥር አለ ተብሏል። ያው እንግዲህ ብዙ ነገሮችን እየዘባረቀች ነው ያለው። ግን እንግዲህ የሚቀጥለውን ነገር ካለው ምናየው ይሆናል። ምንድነው ታዲያ ይሄ እርግዝና ምናምን የተባለው ነገር ያለች ነው አፈቅርሃለሁ ያለች ነው። በጣም ብዙ ነገር እየዘላበደች ነው። እንግዲህ ትክክለኛውን ነገር ከሱ ነው የምንሰማው እኛ። አሁን አሁን እኮ እሷ ምንድን ነው አፈቅርሃለሁ ያለችው ያው እርግዙና እርጉዝ ነኝ ለማለት ፈልጋ ነው አለ፣ እንደዛ ለማለት ፈልጋ ነው። ግን ያለውን ነገር እስቲ እንግዲህ እሱ ሲያወራው ነው ከሱ ነው እንግዲህ ስንሰማ እውነተኛ ነገሩን የምናውቀው። ያው እሷ ሩሳንም ለማናደድ ይሁን ምን ይሁን አልታወቅም እንግዲህ እያደረገች ያለችው ነገር በጣም ይገርማል። ዛሬማ አብርሃም እንግዲህ ቡሩ ቡሩ ብሏል። እኔ አሁን ዛሬ እኔ በጣም ነው እሱ ደግሞ የሚያደርገው ነው ጠፍቶታል። በጣም እያስቸገረ ነው ጸባዩ። በጣም ከባድ ሁኔታ ላይ ነው ያለው እሱ ጸባዩ። በጣም በጣም የሚከብድ ነገር ነው። ያው እንግዲህ መጀመሪያ እርጉዞና ያልተንከባከባት ምንም ነገር እስን ያላላትኝ ሁለነት ሲፈጠር ዝም ብሎ አሁን አራስ ቤት ተኝታ ባለችበት ሰዓት ደግሞ እንደዚህ አይነት ነገር መፍጠሩ ልጅን ካላየው ልጅን ካላየው እያለ በጣም እየረበሻት ነው ያለው በአሁኑ ሰዓት እኮ አሁን እኮ በጸባይ ሩ ነው በጸባይ እኮ አሁን እኮ ምንድን ነው ሩታ አሁን እዚህ ጋር ያለውን ነገር ነው ሊያስገባት። አንደኛ እኔማ ሩታ እየተበቀለችው ነው ይመስለኝ። እሱ ልክ ነች ብላ ደግሞ አሁን አፈቅረዋለሁ አፈቅረዋለ። ያንቲ ምን ይሰማታል? አንቺ በቦታ ምን ይሰማሻል? ያውም አራት ቤተኝተች በጣም ነው የሚደብረው። በጣም ነው የሚደብረው። በጣም ነው የሚያሳፍረው ሴት ልጅ። እውነት ሴት መሆናችን ራሱ ያፈርንበት ዘመን ነው እንጂ በጣም የሰው ባል የሰውን ባል እንደዚህ በሀላል በግላጭ መቀማት ማለት እንግዲህ በጣም ከባድ ነገር ነው። እኔ እኮ የሚገርመኝ ደግሞ እኮ የነዛ አንድም ደግሞ የእሱም ጥፋት አለበት ገባሽ? እሱም በጣም ባለጌ ሰው ነው አብርሃም ባለጌ ነው። ትዳሩን ቢያከብር ሚስቱን ቢያከብር ኖሮ ሄርሜላ ይህን ያህል እሷ እነሱ ላይ ሥልጣን ሊኖራት አይችልም ነበር። ይሄና ርቀትም አትሄድም ነበረ። ሄርሜላ ይህን ያህል ርቀትም አትሄድም ነበር። ትክክል ብለሻል እህቴ፣ ትክክል ብለሻል። እኛ ሁላችን የተናደድን ነው። እውነት በጣም በጣም ዛሬ ደግሞ እምቡር እምቡር እያደረገው በምትሰቃይበት አድርግ ብና ላይም ሰላም አልሰጭ ብለዋት፣ እንደገና አሁን በምትሰራበት ሰዓት እንደገና ሰላም አልሰጭ ብለዋት፣ በጣም ያሳፍራል። ለማንኛውም እህቴ በጣም ነው የማመሰግነው ይህን ኢንፎርሜሽን ስለጥሽኝ፣ አመሰግናለሁ። ክበሪልኝ እህቴ። ቴንክ ዩ እሺ። እንግዲህ አይታችኋል ቤተሰብ፣ ዛሬ አብርሃም እንግዲህ እኔ ሳስቦ ሳስቦ ሩታ እየተበቀለችው ነው ያለችው። በቃ የመጨረሻ እየተበቀለችው ነው ያለችው። አዎ የዛኔ አንጀቷን ቆሽቷን ሲያሳራት የት ነበረ? እና አሁን ጥሩ ስራ ነው። ትንሽ እንትን ብለሽ ታሳየዋለች ሩታ። ትንሽ ታጨልሎ ፈልጋ ነው። ለማንኛውም ቻው ቤተሰብ።